ቅዱሱ ሹክሹክታ መላው ዓለም ሙሉ በሙሉ የሚቀየርበት አንዲት የሌሊት ሰዓት አለች ቀን ላይ ብዙውን ጊዜ ጫጫታና ግርግሩ ነው የሚወስደን የሥራ የትምህርትና የቤተሰብ ጣጣ ሁሉ ነገራችንን ይወስዳል ሐሳባችንን ይሰርቃል ለአምስቱ የሶላት ጊዜያት ከምንወስደው ጊዜ ውጪ ለመዝናናትና ለመንቀሳቀስ እንኳን ጊዜ አይኖረንም። ብዙዎቻችን ህይወታችን የሩጫ ህይወት ነው በዚህ መሃል ምን እንደጣልን እንኳን ዞር ብለን የማየት ጊዜ የለንም፣ መሮጥ ብቻ። ግና ምሽት ላይ አንዲት ጊዜ አለች። በዚያች ሰዓት ውስጥ ነፃነን፣ ስራ የለንም። ሰው ሁሉ ይተኛል። ጩኸት ግርግሩ የለም። ፍጹም ጸጥታ የሰፈንባት ምሽት፣ ዙሪያችን ያለው ዓለም ሁሉ እንቅልፍ ወስዶት ጸጥ ረጭ በሚልበት በዚያች ሰዓት አንድ የማይተኛ አካል አለ እሱም የእኛን ተማጽኖ ይጠብቃል ልመናችንን ይጠባበቃል። በሐዲት አልቁድስ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ በየምሽቱ የሌሊቱ አንድ ሶስተኛ ሲቀረው ጌታችን ወደ ቅርቢቱ ሰማይ ይወርድና እንዲህ ይላል፣ ለምኖኝ ለልመናው ምላሽ የምሰጠው ማን ነው? ለምኖኝ የምሰጠው ለማን ነው? ከኔ ምህረትን ጠይቆ የምምረው ማን ነው ይላል። እስኪ ያስቡት አንድ ንጉስ በራችን ደጃፋችን ድረስ መጥቶ ምን ትፈልጋላችሁ? ምን ልስጣችሁ ሲለን ለዚህ አይነቱ ቀጠሮ ንጉሡን ለመገናኘት ብሎ ስግብግብ ሰው አላርም መምላቱ አይቀርም። ሌሊቱ ከመንጋቱ ከአንድ ሰዓት በፊት ቀደም ብሎ የአስር ሚሊዮን ብር ቼክ በራችሁ ላይ ይጣላል ብንባል ያንን ቼክ ለመውሰድ ብለን አንነሳም? አላህ ሱብሓነሁ ወተዓላ እንዳለው በዚህች ከንጋት በፊት ባለችው ሰዓት ውስጥ ወደ ባሮቹ ይመጣል። እስኪያስቡት የዓለማት ጌታ ከርሱ ጋር እንድናንሾካሹክ እንድንገናኘውና እንድንለምነው ይፈልጋል፣ እንድንለምነው ይጠብቀናል፣ ግና እኛ ግድ የለንም። እሱ በሚጠብቀን በዚያች ሰዓት ውስጥ አልጋችን ላይ ተኝተን እናንኮራፋለን። አላህ ስብሓነሁ ወተዓላ ወደ እኛ ይመጣና የምንፈልገውን ሁሉ እንድንለምነው ይጋብዛል። ምህረትን ከለመነው ሊምረን ቃል ይገባልናል። ግና እኛ በግድየለሽነት ተኝተናል። ጉዳዩን አቅልለን ባናየው ኖሮ እንቅልፍ ባልወሰደን ነበር። ግና መዘናጋታችን ጉድ ሰራን። የቂያማ ቀን የዚህ አይነቱ ሰው ነው እንዲህ የሚባለው። ለቀድ ኩንተ ፊ ወፍለት ምን ሀዛ ፈከሸፍና አንከ غጣእከ ፈበሰሩከ ልየውመ ሐዲድ ከዚህ ነገር በእርግጥ በዝንጋቴ ውስጥ ነበርክ፣ ሽፋንህንም ካንተ ላይ ገለጥንልህ። ስለዚህ ዛሬ ዓይነህ ስለታምነው ይባላል። ግና በትንሣኤ ቀን ትክክለኛውን ነገር እናያለን። በዚያች እለት ዛሬ ምድር ላይ የምነሰግዳት ሁለት ረከዓ ሷላት በሰማይና በምድር ውስጥ ከሚገኘው ነገር ሁሉ የላቀች መሆኗን እንረዳለን። በራችን ላይ የተጣለውና እንቅልፍ ያጣንለት ቺክ ምንም እንዳልሆነ እንገነዘባለን። ሰማይና ምድርን እንዲሁም በመካከላቸው ያለውን ሁሉ ሰጥተን ወደ ምድር ተመልሰን ሁለት ረከዓ የመስገድ እድል ቢሰጠን ብለን የምንጠይቅበት ቀን ይመጣል አዎ ቀን ይመጣል ከአላህ ጋር ለመነጋገር ብቻ ናፍቀን በህይወታችን ውስጥ እጅግ የምንወደውን ነገር የምንሰጥበት ልባችንን አእምሯችንን የተቆጣጠረውንና ምንስገበገብለትን ነገር ሁሉ የምንተውበት ቀን ይመጣል በዚያች ቀን በእርግጥ አላህ ስብሐነሁ ወተዓላ የማያናግራቸውና የሚረሳቸው አሉ። እነርሱ በምድር ላይ ሳሉ አላህን እረስተው ነበርና በዚያን ቀን የሚሆነውን ሲያወሳ አላህ ስብሐነሁ ወተዓላ እንዲህ ይላል قال ربي لما حشرتني أعمى وقد كنت بصيرا قال كذلك

እስቲ ለአፍታ ቁም ብለን ይህች ከላይ ያየናት የቁርአን አንቀጽ የምትለውን እናስተውል። ይህ ማለት በአንድ የድሮ ወዳጅ አሊያም የክፍል ጓደኛ የመረሳት ሁኔታ አይደለም። ይህ የዓለማት ሁሉ ጌታ በሆነው አምላክ የመረሳት እውነት ነው። የእሳት ቅጣትም፣ በፈላ ውሃ መቀቀልም፣ በቁም እያሉ ቆዳ መገፈፍም እነኚ ሁሉ ከዚህ ቅጣት ጋር የሚስተካከሉ አይደሉም። በእርግጥም ከዚህ በላይ ቅጣት የለም። የአላህ መልእክተኛ በሐዲታቸው ከገለጹት በላይም ሽልማት የለም። አንድ ሰው የዚህን ከአላህ ጋር የመገናኘት ምሽት ውጤት ለማወቅ የትንሣኤን ቀን መጠበቅ አይኖርበትም። እውነታው ያንን የሌሊት ሹክሹክታ ስሜት እርካታውን ለመግለጽ እጅግ የሚከብድና ቃላት የሌለው መሆኑን ነው። ማወቅ የፈለገ ሊኖረውና ሊታደመው ግድ ይላል። ያ ምሽት በአንድ ሰው ህይወት ላይ የሚያሳድረው ተጽዕኖ መለኪያ የለውም። የሌሊት ጸላትን ቅያምን ሌይልን ስናዘወትር ህይወታችን ይቀየራል። የሆነ ጊዜ ከበደን ሸክም ይቀልልናል። የማይፈቱ የሚመስሉ ችግሮቻችን ሁሉ ይፈታሉ። የሆነ ጊዜ ሩቅ መስሎ ይታየን የነበረው ወደ አምላካችን የመቅረብ ጉጉት የዕለት ተዕለት ህይወታችን ይሆናል።